በመርሃ ግብሩ ላይ በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በዚህ ወቅት ባስተላለፉት መልእክት መንግስት በትምህርት ዘርፍ የመደመር ፍልስፍናን ተከትሎ በትኩረት እየሰራ በመሆኑ ለውጥ እየተመዘገበ ነውም ብለዋል። አሁን ባለንበት ዘመን የሀገሮች መወዳደሪያ መስፈርት የሆኑት የኢኮኖሚ አቅም መገንባት፣ በቴክኖሎጂና ወታደራዊ አቅምን ማሳደግ እንደሆነ በማንሳት ለዚህም ዋናው መሰረት ትምህርት መሆኑንም አስረድተዋል። የሀገሮች መወዳደሪያ ነጥብ ሶስት ነገሮች ናቸው። የመጀመሪያው የኢኮኖሚ ግንባታ ነው። ሁለተኛው የቴክኖሎጂ ግንባታ ዲጂታላይዜሽን የምንለው በቴክኖሎጂ ጥሩ ደረጃ ላይ መገኘት ነው። ሶስተኛው ወታደራዊ አቅም ነው። እነዚህ ሶስት ነገሮች ናቸው። በዓለም አቀፍ ደረጃ የሚያወዳድሩ የሚገነቡት ደግሞ በትምህርት ነው። በአንድ ሀገር የተስተካከለ የትምህርት ስርዓት ከሌላ ዓለም የደረሰበትን ደረጃ መድረስ እንደማይቻል ጠቁመው፣ ስለሆነም የተጀመሩ የሪፎርም ስራዎች በቀጣይም ተጠናክረው ይቀጥላሉም ብለዋል። መንግስት የዜጎችን ሁለንተናዊ ተጠቃሚነት ለማሳደግ ቀጣይነት ባለው መልኩ እየሰራ መሆኑን ገልጸው፣ ወልቂጤ ዩኒቨርሲቲም የቡታጅራ ካምፓስን እንዲሆን ከፍተኛ አስተዋጽኦ ላደረጉ አካላት ምስጋናቸውንም አቅርበዋል። የወልቂጤ ዩኒቨርሲቲ ስራ አመራር ቦርድ ሰብሳቢና የጤና ሚኒስቴር ሚኒስትር ዴታ ዶክተር ደረጀ ዱጉማ እንደተናገሩት ትምህርት ለአንድ ሀገር ልማትና እድገት ቁልፍ መሳሪያም ነው። በሀገሪቱ ባለፉት አመታት ያጋጠመውን የትምህርት ስብራት ለመጠገን መንግስት እየወሰዳቸው ባሉ የሪፎርም ስራዎች በተለይም በወልቂጤ ዩኒቨርሲቲ በርካታ ለውጦች እየተመዘገቡ መምጣታቸውንም ተናግረዋል። ከፍተኛ የትምህርት ተቋማት ከተቋቋሙበት ዓላማ አንጻር በመማር ማስተማር፣ በጥናትና ምርምር ስራ እንዲሁም በማህበረሰብ አገልግሎት ዋነኛ ተግባር መሆኑን ጠቅሰው በሳይንስና ፈጠራ ዓለም የደረሰበትን ቦታ ለመድረስ ከፍተኛ የትምህርት ተቋማት ያላቸው ሚ ከፍተኛ ነውም ብለዋል። ወልቂጤ ዩኒቨርሲቲ በመማር ማስተማር ስራ በሀገሪቱ ከሚገኙ አቻ ዩኒቨርሲቲዎች ግንባር ቀደም መሆኑን በመግለጽ የትምህርት ጥራትና ተደራሽነት በሚፈለገው ደረጃ ለማድረስ በዛሬው እለት ስራ የጀመረው በወልቂጤ ዩኒቨርሲቲ የቡታጅራ ካምፓስ አንዱ ማሳያ መሆኑን አስረድተዋል። ዛሬ ወደ ስራ እየገባ ያለው ይሄ ካምፓስ ለአካባቢው ከፍተኛ የሆነ የማህበራዊና የኢኮኖሚ ጥቅም እንደሚያስገኝ እሙን ነው። ስለዚህ ማህበረሰቡ በአግባቡ ይህንን ሀብት እንዲንከባከበው፣ እንዲጠቀመው፣ ልጆቻችን መጥቶ እንዲማሩበት፣ አገልግሎት እንዲሰጡበት ማድረግ፣ መከታተል መልካም ስንሰራ አይዞ ማለት ክብተት ካለ ደግሞ ለምን ብላችሁ እንድትጠይቁ በዚሁ አደራ ማለት ፈልጋለሁ። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሀሰን እንዳሉት መንግስታት ለማስመዝገብ የሚመኙትን ለውጥ እንዲረጋገጥ በተለይም የትምህርት ዘርፍ ለኢኮኖሚያዊና ማህበራዊ ብልጽግና አብይ ሚና ይጫወታል። የትምህርት ተቋማት ለማህበረሰባዊ አስተሳሰብ ለውጥ ትልቅ ሚና እንዳላቸው በመጥቀስ በዚህም ተቋማቱ በማህበረሰብ አቀፍ አገልግሎት ዘርፍ በርካታ ተግባራት እንደሚያከናውኑም አንስተዋል። መንግስት የህዝቡን ጥያቄ መነሻ በማድረግ የካምፓስ ጥያቄ ምላሽ በመስጠት ለመማር ማስተማር ስራ ክፍት በመደረጉ አስተዋጽኦ ላበረከቱ አካላት ምስጋናቸውንም አቅርበዋል። ዩኒቨርሲቲው ከመማር ማስተማር ጎን ለጎን በአካባቢው በተለይም በማህበረሰብ አቀፍ አገልግሎትና በምርምር እንዲሁም በመሰል ዘርፎች ላይ የድርሻውን እንዲወጣም ጥሪ በማቅረብ ዩኒቨርሲቲው በሚያከናውናቸው ተግባራት ሁሉም ባለድርሻ አካላት አስፈላጊውን ድጋፍና ተሳትፎ እንዲያደርጉም ጠይቃል። በዞኑ ማህበረሰብ ዘንድ የረጅም ጊዜ ጥያቄ የነበረውን በዛሬው ዕለት ምላሽ አግኝቶ ወደ ተግባር የሚገባው ካምፓስ ከማንም በላይ ሊጠቅም የሚችለው የአካባቢ ማህበረሰብ ነው። በመሆኑ የአካባቢ ማህበረሰብ ተቋሙን የመጠበቅ የመንከባከብ ከካምፓሱ ኃላፊዎች ጋር ጥብቅ ግንኙነት በመፍጠር ተቀራርበው የመስራት የበኩላችሁ እንድትወጡ አደራ ለማለት እወዳለሁ። የወልቂጤ ዩኒቨርሲቲ ፕሬዚደንት ዶክተር ፋሪስ ደሊል በበኩላቸው አገሪቱ ለንተናዊ እድገት ለማስመዝገብ እያደረገች በምትገኘው ጥረት ጥራት ያለው ትምህርት የማይተካሚናለውም ብለዋል። በወልቂጤ ዩኒቨርሲቲ የቡታጅራ ካምፓስ የተማሪዎች መማሪያና ማደሪያ፣ የሰራተኞች መኖሪያ፣ የአስተዳደር ህንፃዎችን ጨምሮ በርካታ ግንባታዎችን በጥራት ተገንብቶ ለአገልግሎት ዝግጁ መደረጋቸውን ገልጸው ለዚህም 416 ሚሊዮን ብር ወጪ መደረጉ ነው መሆኑን አመላክተዋል። የቡታጅራ ካምፓስ በአካውንቲንግ፣ በቢዝነስ ማኔጅመንት፣ በኢኮኖሚክስና በማርኬቲንግ የትምህርት ዘርፎች መማር ማስተማር የሚጀምር እንደሆነ ጠቁመው በዚህም በተያዘው በ2018 ትምህርት ዘመን ሁለት መቶ ተማሪዎችን በመደበኛ ትምህርት መርሃ ግብር መቀበሉንም ተናግረዋል። ለመማር ማስተማር የሚሆኑ ሰብአዊና ቁሳዊ ግብአት እንዲሟላ የተደረገ ሲሆን፣ በመንግስት በተቀመጠው አቅጣጫ በመከተል ከዋናው ግቢ የሰራተኛ ዝውውር አሟልተን እንወስራ ለመጀመር ደርሰናል። ቢዝነስና ኢኮኖሚስ ኮሌጅ ስር በአራት ፕሮግራሞች መደበኛ ትምህርት ለማስጀመር ሁለት መቶ ተማሪዎች በምርጫቸው ተመድበው የበኩር የቡታጅራ ካምፓስ መደበኛ ተማሪዎች ሆነዋል። በመርሃ ግብሩ ላይ ካምፓሱን የተማሪዎች መማሪያና ማደሪያ፣ የተማሪዎች ቤተ መጻሕፍት፣ የአስተዳደር ህንፃዎች፣ የአይሲቲ ክፍሎችን ጉብኝት ተደርጓል።